ሰላም ጤና ይስጥልን። በመላ ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት 23 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። አፋ ባሃ በተለያዩ ቀጠናዎች ወታደራዊ ዘመቻውን ሲቀጥል በኦሮሚያ ክልልም የተሳካ ኦፕሬሽን ፈጽሟል። የግንባር ዘገባዎች በስፋት ተካተዋል። ኤርትራ የብልጽግናን ትንኮሳ ለመመከት ተዘጋጅቻለሁ ብላለች። በወደብ ጉዳይ ተጠያቂ አለመሆኗንም ገልጻለች። በወልቂጤና ቀቤና ልዩ ወረዳ አዋሳኝ አራት ሰዎች መሞታቸው ተሰምቷል። ከንቲባው አንድ ሰው ሞቶ ሶስቱ ህክምና ላይ ናቸው ብለዋል። ዝርዝር መረጃ አለን። እስራኤል ወደ ሊባኖስ ጥቃት ከፍታለች። መካከለኛው ምስራቅ ትርምሱ አገርሽቶበታል። የዩክሬን ከፍተኛ የጦር አዛዥ የሩሲያ ጦር አንድ ወሳኝ ከተማ ሊቀማን ተቃርቧል ብለዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህም መረጃዎች በዚ አፋብሃ በተለያዩ ቀጠናዎች ወታደራዊ ዘመቻውን ሲቀጥል በኦሮሚያ ክልልም የተሳካ ኦፕሬሽን ፈጸመ። የአፋብሃ ሰሜን አማራ ቀጠና ብላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር ማዕከላዊ ጎንደር አለፋ ወረዳ ትናንት ጥቅምት 22 2018 ዓ ም በመይሳው ካሳ ሁለተኛ ኮር አድዋ ክፍለ ጦር ሁለት ቦታ ላይ አውደ ውጊያ ተደርጓል። ከንጋት ጀምሮ ወደ አጸደ ማርያም ከተማ ምሽግ ድረስ ዘልቆ በመግባት ያገዛዙን ጥምር ኃይል በቀላሉ ምሽጎችን በማስለቀቅ ከተማውን መቆጣጠር ተችሏል። በሌላ አውደ ውጊያ አምስተኛ ቀኑን ከሻውራና አጸደ ማርያም ከተማ ተስቦ ወደ አንድ የሞት ወረዳ ገብቶ ከበባ ውስጥ ያለውን ይህንኑ የአብይ ኃይል ወደ መጣበት ቀጠና መመለስ ባለመቻሉ በተለያየ አቅጣጫ ታፍኛለው ድረሱልኝ በማለት ሙከራ ቢያደርግም በፋኖ ምከታ ከሽፎበታል። በጥቅሉ በሁለቱ አውደውጊያ ውጊያ ከ56 በላይ ሙት እየታቀፈው የአብይ ጦር ከ32 በላይ ቁስለኛ ተመዝግቦለታል። በተለይም አገዛዙ ሁለት ከፍተኛ ወታደራዊ መኮንኖቹን አጥተዋል። ይህ ባለበት ሁኔታ የአገዛዙ ጥምር ኃይል ዛሬም ድረስ ከገባበት መውጣት አልቻለም ሲል የአፋ በሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር የህዝብ ግንኙነት ፋኖ መምህር አስተውል አምሳሉ መረጃውን አድርሰዋል። በሌላ ቀጠና አፋብሃ ምዕራብ አማራ ቀጠና ዳግማዊ ቴዎድሮስ እዝ ጃዊ መተከል አራተኛ ክፍለ ጦር የወረዳውን ዋና ከተማ ፈንድቃ ከተማን ተቆጣጥሯል። ዛሬ ጥቅምት 23 2018 ዓ ም ሌሊት የበረሃው መብረቅ አራተኛ ክፍለ ጦር ፈንድቃ ከተማን ሙሉ በሙሉ በመቆጣጠሩ ሚሊሻና ፖሊስ ከፖሊስ ጣቢያ ወጥቶ እየሸሸስ ቢሆንም የፋኖ ጦር እየተከታተለ በገባበት ሁሉ እርምጃ ወስዷል። ፋኖን አጠፋለሁ ብሎ ከተለያዩ ቦታዎች የሰበሰባቸውን የአብይ ወንበር ጠባቂ ተላላኪ የመከላከያ ሰራዊት አባላት ወደ በረሃው ቀጠና ገብቶ አንድ ሳምንት ሙሉ እየመታው ይገኛል። ትናንትም ከብተሌ ቀበሌ ላይ በርካታ ያገዛዙ መከላከያ ሰራዊት አባላትን ሙትና ቁስለኛ ማድረግ የተቻለ ሲሆን አንድ ኦራል መኪና በድጋሜ ከጥቅም ውጭ ማድረግ ተችሏል፣ ሲልም ፋኖ ያዕቆብ ጌታውን የአራተኛ ክፍለ ጦር ህዝብ ግንኙነት ኃላፊ አስታውቋል። በሌላ ቀጠና ደግሞ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የምስራቅ አማራ ኮር አንድ የባለሽርጦ ክፍለ ጦር በሰሜን ወሎ ዞን ሀብሩ ወረዳ ቀበሌ ሰላሳ ሁለት ልዩ ቦታው ከለቦና ጃሮታ በተባሉ ቦታዎች በሶስት አቅጣጫ የመጣውን የአብይ አህመድ ሰራዊት ሙትና ቁስለኛ በማድረግ ድል ተጎናጽፏል የአብይ አህመድ ሰራዊት በሀብሩ ወረዳ ከቢስቲማ ወደ ኮለቦ ከጊራና ወደ ፋጂ እንዲሁም ከጣይቲ ወደ ሀብሩ በሶስት ጄኔራል ሲያመራ መድፍና በአንድ ዙ 23 ታጅቦ የባለሽርጡ ክፍለ ጦርን ለማጥቃትና የክፍለ ጦሩን ነበር ይዞታዎች ወረራ ለማድረግ ሙከራ አድርገዋል ይሁን እንጂ ይህንን የመከተው የፋኖ ጦር በመልሶ ማጥቃት ድል ተጎናጽፏል በዚህ ውጊያ ከፍተኛ የሆነ የጠላት ኃይልን ሙትና ቁስለኛ በመደረጉ ስርአቱ በበርካታ አምቡላንሶች ና ኦራል ቁስለኛውን ወደ መርሳና ወልዲያ ሆስፒታል ሲያጓጉዝ ብሏል። ሲል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ምስራቅ አማራ ኮር አንድ የባለሽርጡ ክፍለ ጦር ህዝብ ግንኙነት ፋኖ መሐመድ ሞገስ ከግንባር ዘገባውን አድርሰዋል። ይህ በእንዲህ እንዳለ የአፋ ባሀ ደቡብ አማራ ቀጠና አሳምነው እዝ ሀይለማርያም ማሞ ክፍለ ጦር በኦሮሚያ ክልል ገብቶ ውጤታማ የሆነ ኦፕሬሽን መስራቱ ተሰምተዋል። የሀይለማርያም ማሞ ክፍለ ጦር ሶስተኛ የሰላም ሰው አንዳርጌ ሬጅመንት በኦሮሚያ ክልል ሀሙስ ገበያ አቅራቢያ ልዩ ቦታው ዘንጎ ኪዳነ ምህረት አካባቢ ዘልቆ በመግባት ለሁለተኛ ጊዜ የተጠናና ውጤታማ ኦፕሬሽን ፈጽመዋል። በዚህም ልዩ ኦፕሬሽን የተደናገጠው የኦሮሚያ ልዩ ኃይልና የአብይ አህመድ ዙፋን አስጠባቂ ሰራዊት ሙትና ቁስለኛን ጥሎ ለመሸሽ ተገዷል። መረጃን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ የኃይለማርያም ማሞ ክፍለ ጦር ህዝብ ግንኙነት አድርሶናል። የኤርትራ ጦር ከኢትዮጵያ በኩል የሚኖርን የትኛውንም ትንኮሳ ለመመከት መዘጋጀቱን አስታወቀ። ኤርትራ የኢትዮጵያን የባህር በር ፍላጎት ለመግታት የመከላከያ ኃይሏን በማጠናከርና ቀጠናዊ ተጽዕኖዎችን በመፍጠር ላይ መሆኗን የአገሪቱ ማስታወቂያ ሚኒስትር ዛሬ ለኤርትራ ሕዝብ በትግርኛ ባሰራጨው ጽሑፍ ላይ አስታውቋል። ተጽዕኖ ፈጣሪ ሀገራትና ዓለም አቀፍ ድርጅቶች የኢትዮጵያን አካሄድ እንዲያወግዙና ኢትዮጵያ ቀጠናዊ ግጭት ከመቀስቀስ እንድትቆጠብ ግፊት እንዲያደርጉም ሚኒስትሩ ጠይቋል። የአገሪቱ ማስታወቂያ ሚኒስትር ኤርትራ ከቀይ ከባህር አዋሳኝ ሀገራት ጋር የሁለትዮሽ ትብብሯን ለማጠናከር ጥረት እያደረገች መሆኗንም ገልጿል። ሚኒስትሩ አክሎም ኤርትራ ለኢትዮጵያ የባህር በር አልባነት ተጠያቂ እንዳልሆነች ሁሉ የኢትዮጵያን የባህር በር ህልም እውን የማድረግ ግዴታም የለባትም ብሏል። የኢትዮጵያ መንግስት ኢትዮጵያ የጂኦ ፖለቲካ በደል እንደተፈጸመባትና የችግሮቿ ምንጭ የባህር በር አልባነት እንደሆነ በመስበክ ህዝቡ በቁጭት እንዲነሳሳ በመቀስቀስ ላይ ነው በማለት ሚኒስትሯ ወቅሷል። ከሚኒስትሩ መግለጫ በኋላ በወጣ መረጃ ሁለት የጭነት መጓጓዣ አውሮፕላኖች ወደ ኤርትራ ምጽዋ አየር ማረፊያ ከትናንት ጀምሮ መመለሳቸውን የሳተላይት ምስሎች እንደሚያሳዩ ለማወቅ ችለናል። አይኤልቲዲ የሚባል የጭነት አውሮፕላን ከሌላ ትንሽ አውሮፕላን ጋር ምናልባትም ሲኤች ከሚባል አነስተኛ ካርጎ ጋር ምጽዋ አርፏል ሲል መረጃው ጠቁመዋል። ሁለቱም የእቃ መጓጓዣ አውሮፕላኖች ኢሳያስ አፈወርቂ ወደ ግብጽ ካቀኑበት ቀን ጀምሮ ለሁለት ቀን ያህል ከአየር ማረፊያው ጠፍተው የነበረ ሲሆን፣ ትናንት በድጋሚ የተመለሱ ከመሆኑም በላይ ምናልባት የጦር መሳሪያ ጭነው እንደተመለሱ የቀጠናው ተንታኞች ጠቅሰዋል።

በወልቂጤና ቀቤና ልዩ ወረዳ አዋሳኝ በግለሰቦች መካከል የተነሳ ግጭት አካባቢው ላይ ውጥረት ፈጠረ። በወልቂጤ ከተማና በቀቤና ልዩ ወረዳ ድንበር አካባቢ በተፈጠረ የግለሰቦች አለመግባባት በሰዎች ላይ ሞትና የአካል ጉዳት መድረሱን ነዋሪዎችና የወልቂጤ ከተማ አመራሮች ጭምር አረጋግጠዋል። አለመግባባቱ ትናንት የተፈጠረው በባጃጅ ሹፌርና በተሳፋሪ መካከል ነው። ከዚያ በኋላ ነገሩ ተባብሷል የሚሉ መረጃዎች ከቦታው የወጡ ሲሆን በጉዳዩ ላይ የወልቂጤ ከተማ ማብራሪያ ሰጥቷል። የከተማው ከንቲባ አቶ ሙራድ ከድር በሰጡት ቃል ግጭቱ ቀቤና ልዩ ወረዳ አካባቢ ላይ ወልቂጤ ከተማ ድንበር ላይ ነው የተፈጠረው ያሉ ሲሆን የተፈጠረውም በቀን ሰራተኛና አንድ የባጃጅ ሹፌር መካከል ነው የባጃጅ ሹፌሩ ህይወት አልፏል ከዚያ በኋላ ከፍተኛ ጉዳት የደረሰባቸው አራት ሰዎች አሉ ብለዋል ይህን ተከትሎ የሟች ወገኖች በገዳይ ቤተሰቦች ላይ ጥቃት ለማድረስ እንቅስቃሴ ማድረጋቸውን ጠቁመው የከተማ አጎራባች ላይ በቆሎ ማሳ ውስጥ ስራ ላይ በነበሩ አርሶ አደሮች የተወሰነ ጥቃት አድርሰውባቸዋል የአካል ጉዳት ደርሶባቸዋል ሆስፒታል ያሉ አካላት አሉ ሲሉም ተናግረዋል። ከንቲባው እንዲ ቢሉም ሆስፒታል ገብተዋል የተባሉት አራት ሰዎችም ሞተዋል የሚል መረጃ ወጥተዋል። ከንቲባ ሙራድ በምላሻቸው ከዚያ በኋላ ከፍተኛ አደጋ የደረሰባቸው አራት ሰዎች አሉ፣ ወልቂጤ ሪፈራል ሆስፒታል ነው ያሉት። አንደኛው ሰው አይሲሮም ነው ያለው ከፍተኛ አደጋ ደርሶበታል እንጂ ከመጀመሪያ ውጪ ህይወቱ ያለፈ አካል የለም ብለዋል ከንቲባው። ያንን መነሻ በማድረግ አላስፈላጊ ተካራ ለመግባት እንቅስቃሴዎች ነበሩ፣ ነገር ግን በከተማው ኮማንድ ፖስት ስላለ ፌዴራል አድማ በታኝ አለ ሲሉ ገልጸው ነገሩ እንዳይበስና ከቁጥጥር ውጭ እንዳይወጣ ጥረት መደረጉ ተሰምተዋል። አገዛዙ አካባቢውን በኮማንድ ፖስት ስም በአፈና ስር ካደረገው አመታት የተቆጠሩ ሲሆን በአፈሙዝ ያደረገው ቆይታ እንዲህ አይነት የግለሰቦች ጸብ እንኳን ማህበረሰቡን እንደሚያውኩ ያረጋገጠ ነው ሲሉ ነዋሪዎች ተናግረዋል። እስራኤል በደቡብ ሊባኖስ የአየር ጥቃት ፈጽማ አራት ሰዎች ተገደሉ። በደቡብ ሊባኖስ በተፈጸመ የእስራኤል የአየር ጥቃት ቢያንስ አራት ሰዎች መገደላቸውንና ና ሶስት መቁሰላቸውን የአገሪቱ የጤና ጥበቃ ሚኒስትር አስታውቀዋል። ጥቃቱ ለአንድ አመት ሊሞላው የተቃረበው ና በህዝቦላ ና በእስራኤል መካከል የተደረገውን የተኩስ አቁም ስምምነት የበለጠ አደጋ ላይ ጥሎታል ተብሏል። የሊባኖስ ብሔራዊ የዜና ወኪል እንደዘገበው ጥቃቱ በሚመራ ሚሳኤል የተፈጸመ ሲሆን በናባቲ ግዛት ክፋርሲስ ከተማ ውስጥ ከቀኑ ሁለት ሰዓት ከአስራ አምስት አካባቢ አካባቢ አንድ መኪናን ኢላማ አድርገዋል። የአዲስ ጥቃት የሊባኖሱ ፕሬዚዳንት ጆሴፍ አውን እስራኤል ድርድር ለማድረግ ላቀረቡት ጥያቄ ምላሹን በጥቃት እያሳየች ነው ሲሉ ከከሰሱ ከአንድ ቀን በኋላ መፈጸሙ ውጥረቱን አባብሶቷል። ግጭቱ የተቀሰቀሰው እንደ ኤሮፓያን አቆጣጠር በ2023 ሂዝቦላ ከጥቅምት ሰባት ጥቃት በኋላ ከጋዛ ፍልስጤማውያን ጋር በመተባበር በእስራኤል ላይ ጥቃት ከጀመረ በኋላ ሲሆን ሁለቱ ወገኖች በኖቬምበር 2024 በተኩስ አቁም ስምምነት ላይ ደርሰው ነበር። ምንም እንኳን ስምምነቱ ቢኖርም እስራኤል በደቡብ ሊባኖስ በአምስት አካባቢዎች ወታደሮቿን እንዳስቀመጠችና ስምምነቱን በመጣስ ተደጋጋሚ የአየር ጥቃቶችን እንደምትፈጽም ሪፖርቶች ያመለክታሉ። የተባበሩት መንግስታት ድርጅት እንዳለው የተኩስ አቁም ከጸና ጀምሮ የእስራኤል ኃይሎች ቢያንስ መቶ አስራ አንድ የሊባኖስ ሲቪሎችን ገድለዋል። ፕሬዚዳንት ዶናልድ ትራምፕ ባደራደሩት የተኩስ አቁም ስምምነት መሰረት በጥቅምት ወር አጋማሽ ላይ የእስራኤልን ወረራ ለማስቆም ያለመ ቀጣይነት ያለው ድርድር እንዲካሄድ ጥሪ አቅርበው ነበር። ይህ በእንዲህ እንዳለ ፕሬዚዳንት አሁን በዚህ ሳምንት መጀመሪያ ላይ የእስራኤል ወታደሮች የብሊዳን ድንበር ከተማ በመውረር አንድ የማዘጋጃ ቤት ሰራተኛን መግደላቸውን ተከትሎ የሊባኖስ ጦር ማንኛውንም አዲስ የእስራኤል ወረራ እንዲመክት ትዕዛዝ ሰጥተው እንደነበር ይታወሳል። የእስራኤል ጦር በበኩሉ በብሊዳ ያከናወነው ተግባር የህዝቦላን መሰረተ ልማት ለማጥፋት ያለመ እንደነበርና ለቀረበበት ድንገተኛ አደጋ ምላሽ መስጠቱን ገልጿል። የዩክሬን ከፍተኛ የጦር አዛዥ የሩሲያ ጦር አንዲት ወሳኝ ከተማ ሊቀማቸው መቃረቡን ገለጹ። የዩክሬን ከፍተኛ የጦር አዛዥ ፓክሮቪስክ የተባለችውን ቁልፍ የምስራቅ ግንባር ከተማ ብዛት ካላቸው የሩሲያ ኃይሎች ለመከላከል ወታደሮቻቸው ከባድ ሁኔታ እንደገጠማቸው አምነዋል። ጂን ኦሌክሳንደር ሲሮስኪን የዩክሬን ወታደሮች በርካታ ሺዎች ጠላት ፊት ለፊት መግጠማቸውን ተናግረው ሩሲያ ተከበዋል አሊያም መፈናፈኛ አተዋል ማለቷን አስተባብለዋል። ምንጮች በሩሲያ ጥይት እየዘነበበት ነው ያሉትን ቁልፍ አቅርቦት መስመር ለመ ለመጠበቅ የዩክሬን ልዩ ኃይል መሰማራቱን የጦር አዛዡ አረጋግጠዋል። የሞስኮ መከላከያ ሚኒስትር የዩክሬን ወታደሮች እጅ እየሰጡ መሆኑንና 11 የልዩ ኃይሉ አባላት በሄሊኮፕተር ከደረሱ በኋላ መገደላቸውን አስታውቀዋል። ኬቭ ይህን መግለጫ ውድቅ አድርጋለች። ቅዳሜ ዕለት የጦር አዛዡ በቴሌግራም ባሰፈሩት ጽሑፍ በምስራቅ ዶኔትስክ ክልል ከወታደራዊ አዛዦች በአካል ሪፖርት ለማድመጥ ወደ ግንባር ተመልሻለሁ ብለዋል። ይፋ ባደረጉት አጭር ተንቀሳቃሽ ምስል ሲረስኪ የጦርነት ካርታዎችን የዩክሬን ወታደራዊ ደህንነት ኃላፊ ላይ ካይሪሎ ቡዳኖቭን ጨምሮ ከጦር አዛዦች ጋር ሲያጠኑ ይታያሉ። ይህ ምስል መቼና የት እንደተቀረጸ ግልጽ አይደለም። የዩክሬን መገናኛ ብዙኃን ከሰሞኑን ቡዳኖቭ የልዩ ኃይሎችን ተልዕኮ ለመከታተል በአካባቢው እንደነበሩ ዘግበዋል። የልዩ ኃይሎች መዝመት የኬቭ ባለስልጣናት ሩሲያ ከአንድ ዓመት በላይ ለመቆጣጠር እየሞከረች ያለችውን ከተማዋን ላለመልቀቅ ያላቸውን ቁርጠኝነት የሚያመላክት ነው ተብሏል። የዩክሬን ሰባተኛ ፈጥኖ ደራሽ ቅዳሜ ዕለት የዩክሬን ወታደሮች በፖክሮቨስክ ያላቸውን የታክቲካል ቦታ አሻሽለዋል ለ ሲሆን ነገር ግን ሁኔታው አስቸጋሪና ተለዋዋጭ ነው ብሏል። አርብ ዕለት የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ፖክሮቭስኪን መከላከል ቅድሚያ የሚሰጠው እንደሆነ በአጽንኦት ተናግረዋል። በስልታዊቷ ከተማ ሩሲያ እየገሰገሰች ነው የሚሉ ሰፊ ሪፖርቶች መኖራቸው ታውቋል። የሩሲያ መከላከያ ሚኒስትር የዩክሬን ወታደራዊ ደህንነት ልዩ ኃይል በከተማዋ ሰሜን ምዕራብ አካባቢ ለመሰማራት ሲንቀሳቀስ መመለሱንና አስራ አንድ ወታደሮችን መግደሉን አስታውቋል።